አርሰናል ቆርጦ ተነስቷል። የክለቡ ከፍተኛ አመራሮች አዳዲስ ኮከብ ተጫዋቾችን ከመሰብሰብ ባሻገር አሁን ካሉትም ለተመረጡት የደመወዝ ጭማሪ ለማድረግና የኮንትራት ማራዘሚያውን ለማስፈረም ከፍ ባለ ትኩረት እየተሯሯጡ መሆኑ ተሰምቷል። ተጫዋች በተጫዋች ሊተካ ይችላል እሱን ግን ማንም ሊተካው አይችልም በሚል በስፖርት አዋቂዎች ሲሞካሽ ይደመጣል። የመድፈኞቹ መረብ እንዳይደፈር የግንብ አጥር ሆኖ ይከላከላል። በዚህም የአጥቂዎች ፈተና ተብሏል። እሱ ሜዳ ላይ ሲኖርና ሳይኖር የአርሰናል ደጋፊዎች ስሜትና ስጋት እንዲሁም በራስ መተማመን በእጅጉ የተለያየ ነው። በዓለም ላይ ከሚጠቀሱ ጥቂት ምርጥ የመሃል ተከላካይ ስፍራ ተጫዋቾች አንዱ ነው። እሱ ፈረንሳያዊው የ24 ዓመት እግር ኳሰኛ ዊሊያም አላይን አንድሬ ጋብሪኤል ሳሊባ ነው። በጥንካሬው በፍጥነቱ በታክሉ በታክሉና በእርጋታው ይታወቃል። 2019 ላይ በ27 ሚሊዮን ፓውንድ አርሰናልን የተቀላቀለው ዊሊያም ሳሊባ እስካሁን 134 ጨዋታዎችን አድርጓል። የመጀመሪያዎቹ ሦስት የውድድር ዓመታት ግን በሶስት ክለቦች በውሰት ውል ያሳለፈባቸው ናቸው። ሳሊባ ለአርሰናል በቋሚነት መሰለፍ የጀመረው በ2022-23 የውድድር ዓመት ሲሆን ከሌላኛው የግንባ ጥር ጋብርኤል ማጋሊሽ ጋር ተጣምሮ ተአምር እያሳየ ይገኛል። የሁለቱ ጥምረት በአውሮፓ ወደር አልተገኘለትም እስከ መባልም ደርሷል። የዊሊያም ሳሊባ የአርሰናል ኮንትራት እስከ 2027 የሚቆይ ሲሆን በሳምንት አንድ መቶ ዘጠና ሺህ ፓውንድ ይከፈለዋል። ይህም ተጫዋቹን ሰባተኛው የክለቡ ከፍተኛ ተከፋይ አድርጎታል። አሁን ደግሞ ሪያል ማድሪድን ጨምሮ ተጫዋቹን በውድ ዋጋ ለማዛወር የሚፈልጉ ክለቦች በመብዛታቸው አርሰናል የራሱን መፍትሄ ለማበጀት ደፋ ቀና እያሉ ነው ተብሏል። ይሄውም ሳምንታዊ ደሞዝ እና ጥቅማጥቅምን ማሳደግና ኮንትራቱንም ማራዘም ነው ተብሏል። በዚህም የሳሊባን ሳምንታዊ ደሞዝ ወደ 250 ሺህ ፓውንድ ከፍ ለማድረግ መታሰቡን ቲቢአር ፉትቦል አስነብቧል። ይህ ሲተገበር ተጫዋቹ አሁን ባለው ሁኔታ ከዴክላን ራይስና ማርቲን ኦዲጋርድ በመብለጥ ሶስተኛው የአርሰናል ከፍተኛ ተከፋይ ይሆናል። አርሰናል ከሚፈልገው ስኬት አኳያ ለዊሊያም ሳሊባ ደመወዝ ቢጨምር የሚያስገርም ላይሆን ይችላል። ይህ ተጫዋች በፕሪምየር ሊጉ በተሰለፈባቸው ዘጠና አራት ጨዋታዎች አርሰናል ስልሳ አራቱን ያሸነፈ ሲሆን በ39 ጎል አልተቆጠረበትም። ይህ የሳሊባና ጓደኞቹ የመከላከል ውጤት ነው ቢባል ማጋነን ላይሆን ይችላል። ሳሊባ እያሳየው ባለው ብቃት የተማረከው የኤስፔኑ ኃያል ክለብ ሪያል ማድሪድ ለማዛወር ያልፈነቀለው ድንጋይ የለም ይባላል። ይሁንና ተጫዋቹ በሰሜን ለንደን ክለቡም ደጋፊውም አመራሮቹም ተመችተውኛል፣ የትም መሄድ አልፈልግም በሚል አቋሙ ጸንቷል ነው የሚባለው። ይህ የሳሊባ አቋም ለአሰልጣኝ ሚካኤል አርቴታም ሆነ ለክለቡ አለቆች እፎይታ የሚሰጥ ነው። የክለቡ ዳይሬክተር አንድሬ ቤርታ አዳዲስ ተጫዋቾችን ለማስፈረም የያዙትን እቅድ በአንድ ልብ እንዲፈጽሙ የሚያግዝ ነውም ይባላል። የሆነው ሆኖ ዊልያም ሳሊባ አዲሱን ኮንትራት በቅርቡ ይፈርማል ተብሎ ይጠበቃል። የአርሰናል ሰዎች እንደ ሳሊባ ሁሉ ቡካዮ ሳካን ከደሞዝ ጭማሬ ጋር አዲስ ኮንትራት ለማስፈረም ንግግ ንግግር ከጀመሩ ቆይተዋል። የ23 ዓመቱ እንግሊዛዊ አሁን ያለው ኮንትራት በ2026-27 የውድድር ዓመት መጨረሻ ላይ ይጠናቀቃል። አንድሬ ቤርታ እያደረጉ ያለው ጥረት ታዲያ የኮንትራት ማራዘሚያ እና ከፍተኛ ነው የተባለ የደመወዝ ጭማሪ ነው። እንዲሁም ስለ አዲሱ የሳካ ደመወዝ ከዚህ በፊት ይፋ የተደረገው መረጃ ተጫዋቹን ከፍተኛው ተከፋይ የሚያደርገው ነው ይባላል። በዚህ ጉዳይ ላይ ክለቡ ከተጫዋቹ ወኪል ጋር እያደረገው ያለው ንግግር ውጤታማ የመሆን እድሉ የሰፋ ነውም ተብሏል። የመስመር አጥቂ ስፍራ ተጫዋቹ፣ ተአምረኛው እግር ኳሰኛ ቡካዩ ሳካ አሁን ላይ በሳምንት 195000 ፓውንድ ይከፈለዋል። ይህ ስድስተኛው የአርሰናል ከፍተኛ ተከፋይ አድርጎታል። በአዲሱ ኮንትራት ደግሞ ሳምንታዊ ደሞዙ ጥቅማ ጥቅምን ጨምሮ ከእጥፍ በላይ በማድረግ በሳምንት 400000 ፓውንድ እንዲደርስ የሚያደርግ መሆኑ መነገሩ ይታወሳል። ይህ ከተሳካ በክለቡ ታሪክ ከፍተኛው ክፍያ በመሆን ይመዘገባል ተብሏል። ከህፃንነቱ ጀምሮ በአርሰናል አካዳሚ ያደገው ቡካዮ ሳካ አሁን የአርሰናል ትልቁ ተጫዋች ደረጃ ላይ ደርሷል። ቡካዩ ሳካ ወደ ሌላ ክለብ ቢዛወር 150 ሚሊዮን ፓውንድ ድረስ ዋጋ ያወጣል ይባላል። አልተሳካለትም እንጂ ሪያል ማድሪድም ሳካን ለማዛወር ሞክሮ ነበር ይባላል። ቡካዩ ሳካ በኳስ ቁጥጥር፣ በፈጠራና ኳስን መረብ ላይ የሚያሳርፍበት መንገድ እግር ኳስን ለሚወድ ሁሉ ልዩ ደስታ ይሰጣል። ይህ እንግሊዛዊ ከኳስ ጋርም ሆነ ያለ ኳስ ሩጫው ይማርካል። ተጫዋቾችንም በቀላሉ ማለፍ ይችላል። ከተከላካዮች ጋር አንድ ለአንድ ሲገና ኝም ኳስን የሚገፋበት መንገድ ይለያል ግብ ማስቆጠርም አይከብደውም። አጫዋወቱ ማጥቃት ላይ የተመሰረተ ነው። ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ላይ አስገራሚ የሆነ ችሎታ አለው። የስነ ልቦና ጥንካሬው ልዩ ነው። በዚህም ሁሌም የመጀመሪያ ሐሳቡ ወደፊት መሄድ ነው ሲሉ የስፖርት ተንታኞች ይገልጹታል። አርሰናል ታዲያ ይህን ልዩ ተጫዋች ተንከባክቦ ለመያዝ ደፋ ቀና ቢል የበዛ ላይሆን ይችላል። ከዚህ ባሻገር ክለቡ በተጠናቀቀው የውድድር ዓመት ከድንቅ ብቃቱ ጋር የከረመውን ጋናዊ የተከላካይ አማካይ ቶማስ ፓርቴን ኮንትራት ለማስፈረም ንግግሩን እንደቀጠለ ነው ተብሏል። 2020 ላይ በ45 ሚሊዮን ፓውንድ አርሰናልን የተቀላቀለው ቶማስ ፓርቴ እስካሁን 167 ጨዋታዎች ላይ ተሰልፏል። የ32 ዓመት ዋዜማው ላይ የሚገኘው ፓርቴ አሁን ላይ በሳምንት 200 ሺህ ፓውንድ የሚከፈለው ሲሆን ኮንትራቱ በዚህ ወር ይጠናቀቃል። አርሰናል ታዲያ ኮንትራቱን በማራዘም እንዲቆይለት ቢፈልግም ተጫዋቹ እስካሁን አልተስማማም ነው የሚባለው። አርሰናል በአማካይ ስፍራው ላይ ማርቲን ዙቢመንዲን እንደሚያስፈርም እርግጠኛ ቢሆንም ጆርጊኖ ክለቡን በመልቀቁ ቶማስ ፓርቴ እንዲቀጥል ይፈልጋል። ፓርቴ ደግሞ በክለቡ ከቆየ የተሻለ ክፍያ ይፈልጋል የሚሉ መረጃዎች አሉ። አርሰናል በበኩሉ ፓርቴ በሚያስበው ልክ ከፍል የፋይናንስ አቅሜ ይፋለሳል የሚል አቋም አለው፣ ይባላል። በዚህም ድርድሩ እስካሁን ሞቅ በረድ እያለ ቀጥሏል ነው የሚባለው። ይህ ተጫዋቹን ሌሎች ክለቦች ለማዛወር እንዲጠይቁት በር ከፍቷልም ይባላል። በቅርቡ ባርሴሎና ለፓርቲ ፍላጎት አሳይቶ እንደነበረ መነገሩ ይታወሳል። አሁን የወጡ መረጃዎች እንደሚያሳዩት ደግሞ አርሰናል አሁንም ተጫዋቹን ለማቆየት ከፍተኛ ጥረት እያደረገ ነው። ይህ በቀጣይ ጥቂት ቀናት ይለይለታልም ተብሏል። አርሰናል ወጣቶቹን ኢታን ንዋኔሪ እና ሲሆንና ሊዊስ ስኬሊን ደመወዝ በመጨመር የረጅም ጊዜ ኮንትራት ለማስፈረም እያነጋገራቸው ስለመሆኑም ተነግሯል። ሁለቱ ተጫዋቾች በክለቡ የክፍያ ሰንጠረዥ ላይ በዝቅተኛው ወርከል ላይ የሚገኙ ናቸው። ከድንቅ ብቃት ላይ የሚገኙት እንግሊዛውያኖቹ ብዙ አይን እያረፈባቸው ነውም ይባላል። በተለይ ባለፈው ዓመት በተከታታይ የመሰለ ፍድል ያገኘው ሉዊስ ስኬሊን ለማስፈረም ሪያል ማድሪድ ሳይቀር ፍላጎት አሳይቶ ነበር ነው የሚባለው። ኢታን ነዋነሪም እንደ ስኬሊ በብዛት የመሰለ ፍድል ባያገኝም ባገኘው አጋጣሚ ሁሉ ብቃቱን ያስመሰከረ ልጅ እግር ነው። እናም አርሰናል ተጫዋቾቹን ደመወዛቸውን በማሳደግ አዲስ ኮንትራት ላስፈርማቸው እየሰራውበት ነው ማለቱ ተሰምቷል። እንዲያውም የሉዊስ ስኬሊ የኮንትራት ማራዘሚያ ድርድር ከተጀመረ የቆየ ነው ተብሏል። ይሁንና ንግግሩ በቅርብ ይጠናቀቃል ነው የተባለው። አርሰናል ከሰሞኑ ጋብርኤል ማጋሌሽን አዲስ ኮንትራት በይፋ ማስፈረሙ ይታወሳል። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።